የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የመንግስት ቁርጠኝነት፣ የህዝብ ተሳትፎና የጠንካራ ዲፕሎማሲ ጥረት ውጤት መሆኑ አምባሳደር ዲና ሙፍቲ ገለጹ። የታላቁ ህዳሴ ግድብ መጠናቀቅ የሀገራችን እድገት ለማፋጠን ወሳኝ ሚና አለው ያሉት አምባሳደሩ ግድቡ ዳር እስከሚደርስ ሁሉም ኢትዮጵያዊ በትብብር ሊደግፍ እንደሚገባ አሳስበዋል። ለአዲሱ ታደገኝ ዘገባ ተስፋ ሞላ በእንችላለን መንፈስ የዛሬ 14 ዓመት የተጀመረው የታላቁ የኢትዮጵያ ህዳሴ ግድብ የተለያዩ ፈተናዎችን አልፎ ግንባታው በመጠናቀቅ ላይ ይገኛል። የታላቁ ህዳሴ ግድብ በየዕለቱ እያሳየ ካለው የግንባታ መርታ ጋር ተያይዞ የኢትዮጵያውያን የእድገትና የለውጥ ተስፋ አብሮ እያደገና እየለመለመ መጥቷል። የግድቡ መጠናቀቅ ለኢትዮጵያውያን ብቻ ሳይሆን ለጎረቤት ሀገራትም ተስፋን የሰነቀ ነው ያሉት አምባሳደር ዲና ሙፍቲ የታላቁ ህዳሴ ግድብ ግንባታ መጠናቀቅ የኢትዮጵያን ሁለንተናዊ ለውጥ በማምጣት ረገድ ሚናው ከፍተኛ ነው ብለዋል። ብሔራዊ ፕሮጀክት ነው፣ የሰንደቅ ዓላማ ፕሮጀክት ተብሎም ይሰየማል። በኢነርጂ ረገድ ያለን ብልን ጉለት የሚያሟላ ከዚህም አልፎ እንደሚታውቀው ኢትዮጵያ ለጅቡቲ የተወሰነ የኤሌክትሪክ ትልካለች፣ ለኬንያም በዚሁ ደረጃ ማለት ነው። ለተቀሩትን ለጎረቤት ሀገሮች በዚህ ዘርፍ መተሳሰርን ለመፍጠር የህዳሴ ግድቡ ጠቀሜታ በጣም ከፍተኛ ነው የሚሆነው። የኢኮኖሚ ጠቀሜታ አለው፣ ማህበራዊ ጠቀሜታ አለው፣ የፖለቲካ ጠቀሜታ አለው፣ የደህንነት ጠቀሜታም አለው። በአጠቃላይ የኢትዮጵያን ህልውና ኢትዮጵያን በማሻገር ረገድ የህዳሴ ግድቡ ሚና በጣም ከፍተኛ ነው ማለት ነው። የህዳሴ ግድብ ግንባታ ሲጀመር ጀምሮ የቅኝ ግዛት ደንብን መሰረት በማድረግ ግንባታው እንዲቋረጥ ግፊት ሲያደርጉ የነበሩ ሀገራት ነበሩ። ሀገራቱ ኢትዮጵያ ከሌሎች ዓለማት እንድትገለል በዓለም አቀፍ መድረኮች ላይ ስም የማጠልሸት ስራ ሲሰሩና ዲፕሎማሲያዊ ጫና ሲያደርጉም ቆይተዋል። ሆኖም ኢትዮጵያውያን በጋራ ሆኖ በመታገላቸውና በተደረገው ዲፕሎማሲያዊ ጥረት የጠላቶቻችንን ሴራ ማክሸፍ ተችሏል ብለዋል አምባሳደር ዲና። ገና ግድቡ ሲጀመር ጀምሮ የኢትዮጵያን ስም በማጠልሸት ለምሳሌ፣ በተባበሩት መንግስታት ድርጅት መድረክ፣ በአፍሪካ ህብረት መድረክ፣ በተቀሩትም የጋራ እና በባይላተራል መድረኮች፣ በተለይ ደግሞ አወዳሪ ሀገሮች ዘገቢ የዘግሩ ሀገሮች ለኢትዮጵያ ብድር እንዳይሰጡ ጭምር በመከላከል አጀንዳውን ወደ ተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት መውሰድ እና ኢትዮጵያ ግብፅን ህዝብ ለመጉዳት እንደተነሳች አድርጎ የማቅረብ ነገሮች ተሰርተው ነበር። ይህን ለማክሸፍ በተለያዩ መስኮች በተደረጉት በባይላተራል፣ በመልቲላተራል በተለያዩ መድረኮች በተካሄዱ ዲፕሎማሲያዊ ጥረቶች ይሄ ሁሉ ከሽፏል ማለት ነው። አሁንም ተንኮሉን የሚሰሩ ሰዎች እንቅስቃሴያቸውን አቆሙ ባይባልም እየተዳከሙና ሬለቫንት እየሆኑ የሄዱበት ሁኔታ ነው ያለው ለማለት ነው። ሀገራችን ባደረገችው ጠንካሬ ዲፕሎማሲ ስራ አብዛኛዎቹ የአባይ ተፋሰስ ሀገራት አገር አቋራጩን የአባይ ወንዝ የጥቂት ሀገራት ብቻ የእንጠቀም ፍላጎትን ወደ ጎን በመተው በፍትሐዊነትና በጋራ ለመጠቀም የሚያስችለውን የናይል ተፋሰስ ኢኒሽቲቭን ደግፈው እንዲፈርሙ ማስቻሉን አምባሳደር ዲና ሙፍቲ ተናግሯል። ወል ይሄኛው ምንድን ነው? ገና የአባይ ጉዳይ ሲነሳ የተፋሰሱ ሀገሮች አባይን ፍትሀዊ በሆነ መንገድ እንዲጠቀሙ ለማድረግ የተደረጉ እንቅስቃሴዎች ውጤት ነው ኦልሬዲ ስድስት የሚሆኑ ሀገሮች ከተፋሰሱ ሀገሮች ማለት ነው። አብዛኞቹ አብላጫ የሆኑ ሀገሮች አጽድቀውታል። ከዚህ በኋላ አንድ ወይም ሁለት ሀገሮች የቅኝ ግዛት የአገዛዝን ደንብ መሰረት አድርገው እዛ ላይ ተደግፈው እኛ ብቻ ነው የምንጠቀመው የሚሉትን ነገር በሙሉ አክሽፈውታል ማለት ነው። ስለዚህ በሲፒኤ ወይም ኮንፈረንስ ፍሬምወርክ አግሪመንት የሚባለው የተፋሰሱ ሀገሮች በአግባቡ እንዲጠቀሙበት፣ ህጋዊ በሆነ መንገድ እንዲጠቀሙበት፣ በእኩልነት መንፈስ እንዲጠቀሙበት የመተባበራቸውን መነሻ እንዲሆን ለማድረግ የሚያስችል ደንብ ነው። ይህም እንዲጸድቅ ደግሞ የተደረጉ ጥረቶች ዲፕሎማሲያዊ እንቅስቃሴዎች በጠንካሮች ነበሩ። ይህም ውጤት አስገኝቷል ማለት ነው። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ የሀገራችንን እድገት ለማፋጠን ወሳኝ ሚና ያለው መሆኑን በመረዳት ሁሉም ኢትዮጵያዊ በትብብር ድጋፍ ማድረግ እንደሚገባም ጨምረው ገልጸዋል።